የኢትዮጵያ ንግድ ባንክ የሲቢኢ ኑር አገልግሎት ዓለም አቀፍ መስፈርቶችን አሟልቶ ደንበኞችን የሚያስተናግድበት ዘርፍ መሆኑ ተገለጸም። በፓኪስታን በተካሄደው አስራ አንደኛው ዓለም አቀፍ ኢስላሚክ ሪቴል ባንኪንግ አዋርድ የሲቢኢ ኑር አገልግሎት ተሸላሚ ሆኗል። አቶ ኑሪ ሁሴን በኢትዮጵያ ንግድ ባንክ የሲቢኢ ኑር ምክትል ፕሬዚዳንት እንደገለጹት ሽልማቱ የሲቢኢ ኑር አገልግሎት ዓለም አቀፍ መስፈርትን ያሟላ ስለመሆኑ ማሳያ ነው። ሀገራችንም ደግሞ ለሁሉም የማህበረሰብ ኩል የባንክ አማራጭ እንዳቀረበች የሚያመላክት እንደሆነ በደንብ ያየንበት እኛም ደግሞ እየሰራን ያለነው በሀገራችን አቅም ብቻ ሳይሆን በሀገራችን ልክ ብቻ ሳይሆን በዓለም አቀፍ ስታንዳርድን በአሟላ መልኩ እየሰራን እንደሆነ የሚያመላክት ነው። አቶ ኑሪ እንዳሉት ሽልማቱ ባንኩ ከዚህ በተሻለ በመስራት ለዓለም አቀፉ ማህበረሰብ አገልግሎቱን ለማቅረብ እየሰራ ላለው ስራ አጋሽ ይሆኗል። አስራ አንደኛው አለም አቀፍ የኢስላሚክ ሪቴል ባንኪንግ አዋርድ ከሲቢኢኑር አገልግሎቱ ባሻገር የኢትዮጵያ ንግድ ባንክ ፕሬዚደንት አቶ አቤ ሳኖሆንም በአመቱ ምርጥ ዋና ስራ አስፈጻሚ ተሸላሚ አድርጓቸዋል። ሽልማታቸውንም በስፍራው ተወክለው የተገኙት በኢትዮጵያ ንግድ ባንክ የሲቢኢ ኑር ምክትል ፕሬዚደንት አቶ ኑሪ ሁሴን ተረክቧል። አቶ አቤ ቤስት ሲኦ ኦፍ ደ ይር የ2025ን አሸናፊ ሆነዋል። ይህን የተሸለሙበት መሰረታዊ ምክንያት ይሄ አገልግሎት እዚህ ሀገር ላይ እንዲያድግ ካደረጉት ትላልቅ ሊደርሺፖች ውስጥ አንዱ እና ዋነኛው ሚና ተጫዋች ስለነበረ ነው። በሁለቱም ዘርፍ የተገኘውን ሽልማት አቶ ኑሪ የባንኩ ከፍተኛ የስራ አመራሮች በተገኙበት ለባንኩ ፕሬዚዳንት ተወካይና የኮርፖሬት አገልግሎቶች ኤግዚኪቲቭ ምክትል ፕሬዚዳንት አቶ ኤፍሬም መኩሪያ አስረክበዋል። አቶ ኤፍሬም ሽልማቱ የባንኩን ጥንካሬ የሚያሳይ ነው ብለዋል። በቀጣይም ባንኩ ተወዳዳሪነቱን እያሰፋ የሚሄድ መሆኑን በመግለጽ እንደዚህ አይነት መሰል መድረኮች ያው የባንኩን ጥንካሬ የሚያጎሉ የሚያሳዩ ናቸው የምንከተለው አፕሮች የዊንዶ ቤዝዱንም እንደገና ዴዲኬትድ ባንኩ ብራንቾችንም ከፍተን ኦፕሬት የምናደርገው የበለጠ ተወዳዳሪ መሆን የሚችልበትን እድል እያሰፋን እንሄዳለን የሚል እምነት ነው ያለን። የኢትዮጵያ ንግድ ባንክ የሲቢኢ ኑር አገልግሎት ከዚህ ቀደምም ዓለም አቀፍ ሽልማቶችን ማግኘት የቻለ አገልግሎት መሆኑ የሚታወስ ነው።